ሰላም ውዶቼ፣ እዚህ ጋር ለጥቂት ወድቄ ነበረ። በእናቷ ማኅፀን ውስጥ እያለች ነው እንትን የሆነው፣ ማለት ተቆርጦ ምናምን አይደለም፣ የእግዚአብሔር ስራ ነው። እንግዲህ እግዚአብሔር እንደዛ ነው የፈጠራት እና እኔ እውነት የዓለም ሴት ነች፣ ባለሙያ ነች፣ ጠንካራ ነች። መልክ ታጥቦ ይጠጣል። እድሜ እድሜ ምን ምን ምን። እኔ ግን ታናሽን አላገባ፣ በእውነቱ ታናሽን አላገባ። እኔ ግን በበኩሌ ብሞት አላገባ። ማላደርከው አይደለም ብዙ አመት ቀርቶ። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በይ ያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝር ትርፍርፍ በልኝ። እንደምን ሰንብታችኋል? እኔ ደና ነኝ፣ እግዚአብሔር የተመሰገነ ይሁን። እኔ ጋ ሰላም፣ እኔ ጋ ለሙሉ ጤና፣ እናንተ ጋም እንዲሆን የዘውትር ምኞተም ጸሎተም ነው በአንቺ የተዋይዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ ቪዲዮ ስመጣ እንግዲህ ወደ ቪዲዮ ከመግባቴ በፊት ለሀገራችን ለኢትዮጵያ እግዚአብሔር አምላክ ሰላምን፣ አንድነትን፣ ፍቅርን ለህዝቦቻችን ፍቅር አንድነትን ለሀገራችን ሰላምን እግዚአብሔር አምላክ ያድልላት። እንዲሁም ደግሞ ለዓለማትም ሰላም ይሁን። ዓለም ሰላም ሲሆን እነም እናንተም የተለያየ ሀገር ላይ ተበታትነን ሰርተን እንኖራለን ማለት ነው። ለዓለም ሰላም ይሁን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ታምኔ ላይ እንዳያችሁት ነው እንግዲህ በየሳምንቱ በየቀናቱ መምጣት ጀምር ያለው እግዚአብሔር ይመስገን። ሳምንታችሁ እንዴት አለፈ? አሪፍ ነው ወይ? ስራ እንዴት ነበረ? የረመዳን ስራ እንዴት ይዟችኋል? አይዟችሁ፣ በርቱ፣ ጠንክሩ የኔ ብርቶች፣ ኔ ጎበዞች፣ ማሮቼ፣ ውዶቼ፣ ፍቅሮቼ የትላለች አቢባ። እናም እዚህ ልጀምር ነው። እናንተ ጀግኖች ናችሁ፣ ትችላላችሁ፣ ጎበዞች ናችሁ። በርቱ፣ ጠንክሩ፣ በርቱ የሩቅ አላሚዎች ናችሁ። ሩቅ አላሚዎች ሩቅ አላሚዎች ናችሁ። ያሰባችሁበት ቦታ ላይ እግዚአብሔር አምላክ በሰላም በጤና ያደርሳችሁ። ያሰባችሁ ተሳክቶ እንድትደሰቱ እግዚአብሔር አምላክ ይርዳችሁ። የሰው ፍላጎቱ አያልቅም፣ ግን በቃ የልባችሁ ይድረስላችሁ። ይሄ የሚሆነው ግን ለራሳችሁ ስታስቡ ነው። ሁሌም እንደምላችሁ ለራሳችሁ አስቡ። መሄቴን ለራሳችሁ አስቡ። ራሳችሁን ጠብቁ። በቃ በርቱ ጠንክሮ ልላችሁ ወዳለሁ። እረፍት ስታገኙ ያችን የእረፍት ሰዓታችሁን በመተኛት ብታሳልፉ መልካም ነው ብዬ አስባለሁ። እንቅልፍ ከሌለ ደግሞ ያማል፣ ማለት ያማል ስላችሁ፣ እንትን አስተሳሰባችሁ ይዛባል። አስተሳሰብ ሲዛባ ደግሞ ሩዝ ውስጥ እንትን ልጨምሩ ራሱ ትችላላችሁ። ናፍጣ ልጨምሩ ትችላላችሁ። ዘይት ነው እላችሁ። እንዲሁም ደግሞ ሻይ አምጪ ስትባሉ ውሃ ይዛችሁ ልትሄዱ ትችላላችሁ። ብቻ በእንደዚህ አይነት ምክንያትም ከማዳም ጋር ከምትጋጩ እንቅልፍ ብትተኙ መልካም ነው ብዬ ስለማስብ ነው። እንግዲህ እኔ ለእናንተ የማልሆንላችሁ ነገር የለም። እየመከርኳችሁ ነው። በርቱ ጠንክሮ። ኔ ውዶች የምር በርቱ፣ ለራሳችሁ አስቡ። እንደምላችሁ በቃ ሁሌ ሁሌ ነው የምላችሁ። ለራሳችሁ አስቡ፣ ከራሳችሁ ጋር ሁኑ። እግዚአብሔር አምላክ ያስበን። እሺ ዛሬም ደግሞ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። ለእኛ አስተማሪ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ። ከዛ ቪዲዮ ግን በጣም የደነቀኝና እኔ ማን ነኝ ብዬ እንዳስብ ያደረገኝ እኔ ምን እያደረግኩ ነው፣ በቃ እኔ ምንድን ነኝ አሁን ምናምን ብዬ እንዳስብ ያደረገኝን ቪዲዮ ላሳያችሁና ወደ ቀጣዮቹ እንሄዳለን። አብረን እናያለን ማለት ነው ሁላችሁም ከእኔ ጋር ትሆናላችሁ፣ ታያላችሁ፣ እናንተም ራሳችሁን ትመረምራላችሁ። ማርያምን ይህም ቪዲዮ አይታችሁ ማለት ነው ምን ያህል አምላካችሁ እንደምታመሰግኑ ምን ያህል እንትን እንደሆናችሁ ራሳችሁን የምትዝልግ እየገባብኝ ነው። አይታችሁ ትፈርዳላችሁ። እኔ ማነኝ ብላችሁ የምታስቡበት ቪዲዮ ማርያምን ስቲ ወርደስ ተላክ ዘመርት ወጥቼ ነበረ። ትንሽ ቢያመኝም ወደ ስራ ተመልሻለሁ ማለት ነው። ከቤት እናስተካክል ብዬ ከቤት ነበር የጀመርኩት። አስቤዛ ከደረደርኩኝ በኋላ ማለት ነው። ሁሉም ቤተሰብ የፈለገ ምንም ብልም ማለት ነው ከታበሉ እያልኳቸው ነው። እዚህ ጋ ደግሞ ቤቱን አዋራውም

ሁለት እግር የላትም። እንደዚያ ሆና የምትሰራውን ስራ አያችሁ? እግዚአብሔርን እንዴት እንደምትሰራ እንዴት እንደምትንቀሳቀስ፣ እናንተ እኔ አሁን ሙሉ ጤና ኑሮኝ እንደዚህ እንቀሳቀሳለሁ እንደዚህ እሰራለሁ። በስመ አብ እግዚአብሔርን ስንቶቻችን ነን? በተሰጠን ነገር እግዚአብሔርን የምናመሰግን ስንቶቻችን ነን? ሙሉ ጤና እያለን ስራ በዛብን ብለን የምናማርር ስንቶች ነን? እግዚአብሔርን ዝምብላችሁ አስቡት። ስንቶቻችን ነን? በቃ ማለት ጫማ እግር እያለን እራሱ ጫማ ቆንጆ ጫማ ካልሆነ አናደርግም ብለን የምንቀማጠል ስንቶች ነን? እግር የሌለው ማለያያችሁ። በዛ ላይ ደግሞ እግር የሌለው ሰው በዚህ ልክ ደስተኛ ከሆነ እግር የሌለው ሰው በዚህ ልክ ስራ ምሰራ በዚህ ልክ ስራ ምሰራ ከሆነ እግር የሌለው ሰው በዚህ ልክ እንዲህ፣ በስላሴ ስልጣን እግዚአብሔር እኔ ማነኝ? ባንቺ ማናት? ቆይ ምን ምንድን ነው የምታደርገው? ስራ ሰርቼ ደክሞኛል ብዬ አምላክን እንዴት እንደማማርረው ጫማን ሊገዛ ብዬ ህጄ ቆንጆ ጫማ ካላገኘው፣ አሁን የኔ እግር ትንሽ እንደ ቁመቴ ረዘም ይላል እና እግሬ ቀጠን ብላ ትንሽ ረዘም ትላለች። ስለዚህ ቆንጆ ቆንጆ ጫማዎች ደግሞ የሆነ ትናንሽ ናቸው ትናንሽ ናቸው ነው። ወይኔ እግሬ ትንሽ ቢሆን እኮ ይሄን ጫማ አደርግ ነበረ ገዛ ነበረ ብዬ አማርራለሁ ፈጣሪን። አያችሁ፣ በተሰጠን ነገር ምን ያህል ደስተኞች ነን። ዛሬ ደግሞ ምንድን ነው አፌ ተኮለታተፈ፣ አማርኛ እየጠፋብኝ አይሄድልኝ። ማርያም በተሰጠን ነገር ምን ያህል ደስተኞች ነን? በተሰጠን ነገር እግዚአብሔርን ምን ያህል እናመሰግነዋለን? የምር ስንቶቻችንን ፈጣሪያችንን ባለን ነገር የምናመሰግነው ስንቶቻችንን? እሺ እኔ በጣም ነው የገረመ ማርያም። እንደዚ አይነት ሰዎችን ሳያቸው በጣም ይደንቀኛል። ስንቶቻችንን ሙሉ ጤና እያለን ሰራተኛ ቀጥረን ሰራተኛ ላይ በቃ ውጪ ግብ እያለን ይጣፍጣል አይጣፍጥም፣ እንደዚህ ሆነሽ በዚህ ገብተሽ ብለን የምን ሰድባ ስንቶች ነን። የምር እቺ ሴት አሁን እኮ ሰራተኛ መቅጠር የምትችል ሴት ነች። ባላላት ሁለት ልጆች አሏት። በጣም ምርጥ ነው ባሏ ምናምን። ኢንተርቪው ስትደረግ ሰምቻለሁ፣ የሆነ ማን ልጁ ስሙ እዛ ቲዩብ ላይ ማለት ነው። ግን እኔ እንደዚህ እንትን እያደረግኩ ነው ያየሁት። ግን በይበልጥ እኔ በጣም የገረመኝ ቲክቶክቻን ገብቼ ሳይ በጣም ነው የደነቀኝ። እኛ ግን እንደዚህ አይነት ሰዎችን አናበረታታም እንደ ሚዲያ ላይ ሲመጡ እንዲወጡ፣ በቃ ለሌሎች አርአያ እንዲሆኑ አናደርጋቸውም። የሚያሳዝነው ነገር ማለት ነው እኛ አሽቃባጮች ጋር፣ ሃይማኖትና ሃይማኖትን የሚያባሉት ጋር፣ ባልና ሚስትን የሚያፋቱት ጋር፣ እንደዚህ እንደ ቃቃጫታ ጅልጅል የሚጫወቱት ጋር ቁጭ ብለን ጊዜያችን እናባክናለን። እንደዚህ አይነቱን ለምን አናበረታታም? ለምን ዩቱብ ላይ ከፍ እንዲሉ አናደርጋቸውም? እግዚአብሔርን ለምን ለሌሎችም ጥንካሬ እየሆኑ ኃይል ጉልበት እየሆኑ ሌሎችንም ይዞ እንዲወጡ ለምን አናደርጋቸውም? ለምንድን ነው በከንቱ ጊዜያችንም የምናሳልፍ? አሁን ከነዛ ከነ ሩታ ከነ አብርሃም ምናምን ምን እንማራለን? ምንም ምንም። ፍቅረኛ እያለው ፍቅረኛ መያዝን ነው ከዛ የምንማረው ሌላ ምንድን ነው? መማገጥን ነው የምንማረው ሌላ ምንድን ነው? ምንም ነገር የምንማረው ነገር እኮ የለው። ግን ከዚህ ስንት ነገር እንማራለን እግዚአብሔርን እጅ እግር እያለን የምናማረር ሰዎች እግዚአብሔር ይመስገን። ወይኔ እንደዚህ እንደዚህ መሆን እሷ እንደዛ ሆነች፣ እግዚአብሔር ይመስገን እንላለን። በእሷ የተነሳ አምላካችን እናመሰግናለን ማለት ነው። አያችሁ እሷን እያየን እኛ በቅብርታት እንደ እኔ እሷ እንደዛ እየሆነች እኔ እኔ ምንድን ነኝ እኔ ማን ነኝ ብለን እንድናስብ ይረዳናል። አሁን ከዚህ ምንድን ነው የምንማረው ከነሱ ለምድር እንደዚ አይነት ሰዎችን የማናበረታታቸውን መቤት በጣም ነው የገረመ እና ድንቅ ሴት ናቸው። ለእኔ ድንቅ ነች እቺ ሴት በቃ፣ ድንቅ ማለት ነው። አንደኛ የምል ቃል እንኳን አይገልጻትም። ጀግኒት ጀግኒት የምል ቃል እንኳን አይገልጻትም። እመቤትን ቪዲዮቿን ገብታችሁ ራሷ ፀጉሯን ሰርታ እንዴት ብትን እንደምትል እንዴት እንደምትዝናና እንዴት እንደምትሆን። ጌታ ይመችሽ የኔ እናት። እግዚአብሔር አምላክ ደስታሽን ሙሉ ያደርግልሽ። እግዚአብሔር አምላክ እንደ ይርዳሽ። ማርያምን አርተፍሻል። እግር አላት እሷን አድርጋ ደግሞ በክራንች ስትሄድ ምናምን ዩቱብ ዋን ገብታችሁ ካያችሁ ማለት ነው። የዩቱቧ ስም ማን ነበር? ቆይ ለጥፍላችኋለሁ፣ ቆይ ለጥፍላችኋለሁ፣ ስሟን ታያላችሁ። እና በጣም ነው የሚገርመው። እና ጠንካራ ነው እንሁን። ባለን ነገር አምላካችን እናመስግን ነው። ካጣነው ይልቅ ያለን ነገር በጣም ብዙ ነው፣ እና ያጣናቸው ጥቂቶች ናቸው። ቁሳቁስ ነገር ሊሆን ይችላል፣ ቤት መኪና ሊሆን ይችላል ያጣነው ነገር። እኛ ግን ሙሉ ጤና እስካለን ድረስ በጣም ሙሉ ሰዎች ነን። ምንም ያጠነው ነገር የለም በማለት አምላካችንን እናመስግን እንድላችሁ ወዳለሁኝ ከዚች ልጅ ብዙ ነገር መማር ስለምንችል እና ደግሞ አንድ ያሳዘነኝ ቪዲዮ እና ያስደነገጠኝ ቪዲዮ አለ። እሱን ደግሞ ላሳያችሁና እንዲ የእግዚአብሔር ስራ ምን አይነት ድንቅ ነው! እግዚአብሔር እንዲ ሁሉንም ነገር ማድረግ የሚችል አምላክ እንደሆነ ያውቃለውና፣ ግን በቃ ግርም ያለኝ ቪዲዮ ላሳያችሁ። ማርያምን ይህን ቪዲዮ ዝም ብላችሁ ዩ እጅ የላትም፣ እግር የላትም። አይደለም ምንድን የተሰማ ሁሉ ጤነኛ ናት። ግን እጅና እግር ነው የሌላ ሲለኝ እኔ ማየት አልቻልኩም። በቃ ሽፍን ነው ያረኳቸው ቶሎ ብዬ ማለት እኔ ያልካያችሁ እንትን ኮፒራይት እንዳይዝብኝ። የሚገርማችሁ ነገር ይሄ ማለት ነው። ምን መሰላችሁ? ይሄ ልጅ ሁለት መንታ ናቸው የተወለዱት መንታ ሆኖ ተወለዱና ሎቱ ልጅቱ ሙሉ ጤነኛ ነች፣ ሙሉ ጤነኛ ነች፣ ግን እጅና እግር የላትም ስትወለድ ማለት ነው። እጅና እግር የላትም። አንደኛዋ ጤነኛ ነች፣ ምንም እጇም እግሯም አልጎደለም፣ ምንም አልሆነችም። ግን ሴቲቱ እጅና እግር ይበርዳል፣ እናንተ እጅና እግር የላትም ማለት ነው። ይህ የፈጣሪ ስራ ነው። በነገራችን ላይ ከተወለደች በኋላ የተቆረጠ ምናምን አይደለም። ኧረ ስልክ እየገባ ይሄ፣ መንዶ እግዚአብሔር ያንሳ እና እጅ እግሯ የእናቷ ሆድ ውስጥ እያለች ነው በእናቷ ማህፀን ውስጥ እያለች ነው እንትን የሆነው ማለት ተቆርጦ ምናምን አይደለም። የእግዚአብሔር ስራ ነው። እንግዲህ እግዚአብሔር እንደዛ ነው የፈጠራት እና እኔ እውነት የዓለም እንግዲህ ተአምር ነው ይሄ ተአምር ነው። እስካሁን ብዙ ነገሮች እንትን ይላሉ። የማይናገር ተወልዶ ያውቃል። ብቻ ብዙ ብዙ ነገር እንደዚህ እጅና እግር የሌለው ልጅ ተወልዶ ያውቃል እንደ እኔ አላውቅም። ስት ስባት የእግዚአብሔር ስራ ነው። በእርግጥ የእግዚአብሔር ስራ ነው ግን ትንሽ እናት ሲኮን ያስደነግጣል። አሁን ለዛች ሴት ያው እግዚአብሔር ላያስችል አይሰጥም አደለ። እግዚአብሔር አምላክ የራሱ አላማ አለው ለምን እንደፈጠራት። ሁሉንም ነገር እግዚአብሔር የሚያውቅ አምላክ ነው እና ግን እንደ እናቱ ስታስብ አምጣ ወልዳ ምናምን ልጅሽ እጅና እግር የላትን ስባል የምትሰማትን ስሜት አስቡት እና እግዚአብሔር አምላክ ኃይል ብርታት የሆናት እንግዲህ እች ልጅ አለም ላይ ተወልዳ ትልቅ ደረጃ ላይ ደርሳ የሆነ አለ አይደለ? በቃ እንትን ተጽዕኖ ፈጣሪ ልጅ እንደምትሆን ተስፋ አደርጋለሁ እና እግዚአብሔር አምላክ ያሳድጋት። ለእናቷም እግዚአብሔር አምላክ ኃይል እና ብርታት ሆኖ ልጅቱን እንድታሳድጋት እግዚአብሔር እርዳት። የእግዚአብሔር ስራ ነው ይሄ። በቃ ማለት አንዳንድ የእግዚአብሔር አምላክ ብዙ ነገር ማሳየት የምችል አምላክ ነው በአሁኑ ሰዓት የሚደረጉ ነገሮች በጣም በጣም መጥፎ መጥፎ ነገሮች እየተደረጉ ስላለ እግዚአብሔር አምላክ ለማስተማሪም ይሆናል ይሄን ነገር የፈጠረው ብዬ አምናለው። ለዓለም ልነገር የሚገባ ነገር ነው። ከዚህ የባሰም ነገር እኮ ሊፈጠር ይችላል። በነገራችን ላይ እኛ ካልተመለስን ማለት ነው አሁን ከምናደርጋቸው ድርጊቶች ካልተቆጠብን ብዙ ነገር ተፈጥሮ ዓለም ላይ ልናይ እንችላለንና እግዚአብሔር አምላክ የዓለም ፍፃሜ ሰዎች አድርገን በእውነት እኔ የዓለም ፍፃሜ መሆን በጣም ነው የምፈራው። ምክንያቱም ያኔ የሚመጣ ፈተና እኔ ራሴን ስለማቅ ማለፍ አልችልም ብዬ ስለማስብ የዓለም ፍጻሜ መሆን አልፈልግም። አምላኬን ክጄ ከምሞት ደግሞ እንዲሁ በሞት ይሻለኛል ብዬ ስለማምን ነው። እግዚአብሔር አምላክ ይጠብቀን። በመቀጠል ደግሞ አሁንም አንድ ቪዲዮ ላሳያችሁ እና አንዳንዴ ይገርማል ማለት አንዳንዴ የሰዎች እድል ምናምን ነገር ይገርመኛል። እና ይሄን ቪዲዮ እኔና ከዛ በኋላ የሆነ ኮመንት ልጆች የጻፉትን ልንገራችሁ። ይህን ልጅ ታቁታላችሁ? ቴዲ ወይም አቦ ሚዲያ ሚዲያ። በቃ በቃ ዛሬ ማልቀስ አይቻልም። ቲጂ እናትም በቃ በቃ አባትም አይዞሽ አለሁኝ ቃል ገብቼ ልሻለሁ እስከ መጨረሻ እስከ መጨረሻው በቃ በቃ ዛሬ ማልቀስ አይቻልም። በስራ በጥረት መተሽ እዚህ አሁን እስከደረሽበት ደረጃ ድረስ ያለውን ሂደት ስለማውቅ ያው የኔ ስሜት የነበረው ከዛ ጊዜ ጀምሮ ነው። እንግዲህ ከዓመት ከምናምን በላይ ደግሞ ተጋብቶ ነው ተጋብቶ ነው እንትን ፍራንክ ምናምን አይደለም በነገራችን ላይ ተጋብቶ ነው። ጋብቻ ነው ጋብቻ ነው እንዴ። እኔ እንጃ ግን ይሁን ለቲጂ የዘነበ ለኛ ማካባቱ አይቀርም። የማዳም ቅመሞች አይዟችሁ፣ ያልፋል ያልፋል ብያለሁ። በዚሁም እንድንጽናና ነው ወይ እንድንጽናና ነው ቪዲዮ ይዤላቸው የመጣሁት ለእኛም ማካፋቱ ስለማይገር ማለት ነው። ግን ምንም የጎልባት ነገር የለም፣ እንደው ለቀልድ ነው እንጂ ሙሉ ሴት ነች። በዛ ላይ በጣም ጠንካራ፣ ለሴቶች አራያ የምትሆን ሴት፣ ብርቱ ሴት፣ ሰው ሀገር ሰርታ ለፍታ ሄዳ አሁንም ድንቅ የሆነ ስራ እየሰራች የምትኖር ምግብ እየሰራች እንትን የምትል ደሊቨሪ የምታደርግ እንዲሁም ደግሞ ጠላም እየጠመቀች ምናምን ለሰርግ ቤት፣ ለልደት፣ ለተለያዩ ዝግጅቶች የምታደርስ ድንቅ ሴት ነች። ባለሙያ ነች። ጎበዝ ጎበዝ ሴት ነች። ማርያምን ይችን ማግኘት ማለት መታደል ነው። ትንሽ እድሜ ሊሆን ይችላል እ ምናልባት እድሜ ላይሆንም ይችላል። የኑሮ እንትን በስደት በቃ ማለት ችግርም ሊሆን ይችላል እንደዛ ያደረጋት እንጂ አላገም እድብም ሊሆን ይችላል። ሊሆን ይችላል ግን ግን ብዙቻቹ እንደዚህ ማን ያገባሻል ምናምን እያላችሁ ቅስሟን ሲሰብሩ ስለነበር አይሁን፣ አሁን አገባች። አዎ አገባች። ምን አሁን እየገባችሁ ደግሞ ግማሾቻችሁ ምን ደሳውን ተማሳቀክ ትወዳላችሁ ወይ? ወይ? ወይ? ነው ረ ቲክታክ ላይ ረ እንደዚህ ተቆርሶ ማለት ነው። ተቆርሶ ተቆርጦ ልበላቸው ተቆርሶ ቲክታክ ላይ ተለጥፎ ኮመንት ምን ምን ብል ድሮ ነው። የአንተ ድህነት ከእሷ እርጅና አይበልጥም። አ እንደዛ ይላሉ። ልጁ እኮ ድሃ አይደለም በከኒ ሀብቱ ነው የመጣው ብላለች። እንግዲህ ሲጀመር ምን ይጎላታል አሁን? እቺ ሴት ምን ምን ምን ሴት ነች? ባለሙያ ነች፣ ጠንካራ ነች። መልክ ታጥቦ ይጠጣል። እድሜ እድሜ ምን ምን ምን እኔ ግን ታናሽን አላገባ፣ በእውነቱ ታናሽን አላገባ። እኔ ግን በበኩሌ ብሞት አላገባ፣ አላደርገውም። አይደለም ብዙ አመት ቀርቶ ሁለት ሶስት ወር እንኳን የሚያንሰኝ ወንድ አላገባም። ታላቅ መሆን ያለበት ሴት ል ስታገባ በቃ የግድ ነው። ምክንያቱም አዳም በሰላሳ ዓመቱ ሄዋን በ15 ዓመቷ ስለሆነ የተገናኙት ስላችሁ፣ አዳም የ30 ዓመቱ ነው ሄዋን ደግሞ ኮረዳ። ስለዚህ በቤተክርስቲያንም በውግን በባህልም ስለማያስኬድ ታናሻችሁ አታግቡ ሴቶች ልላችሁ ወዳለሁኝ። ግን እኔ ደስ ብሎኝ ያልሆነ ለመናገር አሁን ፕራንክ ካልሆነ እውነት ከሆነ እሱም ደስተኛ ነኝ። ቃል ገብቼልሻለሁ እናት አባት ሊሆንሽ ምናምን እያለ ነው። ጥንካሬሽን አይቼ ነው፣ ጎበዝ ነሽ ብርቱ ሴት መሆንሽን አይቼ ነው ያገባሁሽ ብሏታል። እውነት ነው። ሰው ጥንካሬውን ስብዕናውን አይቶ ነው ማግባት ያለበት ረዳት የምትሆነውን ሴት ነው አይቶ ማግባት ያለበት። ሴቲቱም ብትሆን ለልጆቹ አባት የሚሆን ብርቱ፣ ጎበዝ፣ ጠንካራ ወንድ ነው አይታ ማግባት ያለባት ብዬ አምናለው። ስነ ምግባር ያለው፣ ማህበራዊ ኑሮን የሚያውቅ፣ ከሰው ጋር የሚዋደድ በቃ ወንድ ወንድ የሚያጫውጠው ወንድ የሆነን ሰው ነው ማግባት ያለባት ብዬ አምናለው ሴት ልጅ ማለት ነው። ምክንያቱም የሰው መልክ ብቻ ምንም አያደርግም። እኔ መልኩ ምን ያደርግልኛል? ቁመቱ ምን ያደርግልኛል? በቃ ሁሉ ነገሩ እኔ እንደዚህ በገጽታ አላምንም። እና ስብ እናው ነው ዋናው ነገር። እና እንደዛ እናንተም እንትን በሉም። አይ መርጠህ አላቡጊዳ ጎበዝ፣ ጎበዝ ውሸት ካልሆነ ጎበዝ። እንግዲህ እግዚአብሔር ይሁንህ። ቶሎ ውለዱ ግን ያው ቶሎ መውለድ መልካም ነው ብዬ ስለማምን ነው። እግዚአብሔር አምላክ እንግዲህ ትዳራችሁን ያጽናላችሁ። እውነት ከሆነ ዓለም በውሸት ተጥለቅልቃለች እና እውነት ከሆነ ትዳራችሁ ይጽናላችሁ፣ እወዳለሁ። በመቀጠል ደግሞ አሁን የማሳያችሁ ቪዲዮ ጆን ዳንኤል የሚባል ልጅ እስር ቤት ገብቷል እና በጣም የገረመኝ አንዳንዴ የእግዚአብሔር ስራ ድንቅ ነው ብዬ አምናለሁኝ። እግዚአብሔርን አንዳንድ በቃ ነገሮችን በምክንያት ነው ፈጣሪ የሚያደርገው የእውነት አሁን ይሄ ያኔ ያደረጉት ነገር ይሄን ያህል የሚያሳስር ሆኖ አይደለም። ይሄን ሁሉ ወራት ታስሮ የቆዩት ከጆን ዳንኤል ጋር የሆነ እየተናፈሰ ነበር ያደለ ስራ ማን ነው እንትን እየተናፈሰ ነበረ ማህበራዊ ሚዲያ ላይ ባለፈው አንድ ስንት ወር ሆነ እንደዛ አካባቢ ያደረጉት ነገር እና ይህን ያህል የሚያሳስር ነገር አልነበር። ምክንያቱም ብዙ ወንጀል በምሰራበት ኢትዮጵያ ውስጥ ይሄ በጣም ወንጀል እና የሚያስጠይቅ ነገር ተብሎ እንደዚ የሚያስደርግ ነገር አልነበረም። ሆነም ቀረ ግን የታሰሩበት ምክንያት ለዓላማ ነው ብያመንኩ። ልጁ አሁን ልጅቱ እናየው ነው የሚሏት እሷ አርግዛለች ተብሏል። እና ያረገዘችው ልጅ የጆን ዳንኤልም ሊሆን ይችላል፣ የሌላም ሊሆን ይችላል። ግን ያ ልጅ እንዲወለድ እግዚአብሔር ስለፈቀደ ብቻ እዛ እንድትቆይ ያደረጋት ማለት ነው። በጣም ነው የገረመኝ ማርያምን ግሩም ነው። ግን አቡን ድንዶ የእግዚአብሔር ስራ አሁን ይቺ ልጅ እስር ቤት ባት ኖር ኖሮ ልጁ ድምጥማጡ ነው የሚጠፋው ብዬ አምናለሁ። እንደዛ ወጣት ልጆች ማህበራዊ ሚዲያ ላይ እንደዛ የሚሆኑ ምናምን ነገር ልትወልድ አትችልም በጭራሽ ብዬ ነው ማምኖኔ ማለት ነው። በጭራሽ እንድታወቅ አትፈልግም ልትወልድም አትችልም። ስለዚህ እግዚአብሔር አምላክ አላማ ስላለው እሷን እስር ቤት አስቀመጣት። ልጁ ይወለዳል በቃ ትልቅ ደረጃ ላይ ይደርሳል ልጇ ብዬ አምናለሁኝ። አሁን እግዚአብሔር አምላክ የልጁን ህይወት ማትረፍ ስለፈለገ እና ልጁ እኮ ያ ልጅ እኮ ወጥቶ ለሀገርም ለወገንም የሚጠቅም ሊሆን ይችላል። ለዛ ነው እግዚአብሔር አምላክ ያን ልጅ ያተረፈው። እረ በመድኃኒዓለም ኢሞር ዛሬ ሊያሳብረኝ ነው በድንግል ማርያም እና በቃ ለዛ ነው ብዬ አመንኩና፣ የእግዚአብሔር ስራ ድንቅ ነው ብዬ እየተገረምኩ ነበረ። እና እስር ቤት ሆዷ ያው ከመግባቷ በፊት ሳታውቅ እርግዝና ቀርቶባት ነበረ። ከዛ እዛ ስትኖር እያደገ እያደገ አሁን እርግዝና ሊወለድ ደርሷል ምናምን እያሉ ነው እና ዜና ላይ ቀርቧል አሉ። የሁለቱ ታዋቂ የኢትዮጵያን ቴክታከሮች ልጅ በእስር ቤት ሊወለድ መሆኑን የዝህ ሀበሻ እና የዝህ ኢትዮጵያ ምንጮች ገልጸዋል። መረጃውን በዝርዝር ግን ይሄን ብቻ ካያችሁ ከዚህ ነገር ብዙ ነገር እንደምትማሩ ተስፋ አደርጋለሁኝ። እንደዚህ እንደዚህ አስተማሪ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። አንዳንድ እንደዚህ የእግዚአብሔር ተአምር የምታይባቸውን ቪዲዮዎችን ይዤላችሁ እመጣለሁ። እንደዚህ ያለን እንገፋለን እንገፋለን። አንድ አዳም አግኝተን ጎናችን ቁጭ አድርገን አንጃጃልን። በርግጥ ቆንጆ ቆንጆ ነው እንደው አዳመን ይዤ ስመጣ ቆንጆ ቆንጆ ቪዲዮ ነው እንጂ ይዘን የምንመጣው እንደዚህ አንጃጃልን እንደ ሌሎቹ እስከዚያ ድረስ እንደዚህ እንደዚህ አስተማሪ ቪዲዮዎቹን ይዤላችሁ እመጣለሁ። አዳሜ በሰላም እንዲመጣ ጸልዩለት፣ እንግዲህ ጸልዩለት። የት እንዳለ አላውቅም ግን አንድ ቀን ይኖራል። አዎ አንድ ቀን ደግሞ ቪዲዮ እየሰራሽ ነው እንደ ሲንግል ነኝ ብለሽ ቪዲዮ እየሰራሽ ነው ወይ እንዳትሉ፣ እንዳደራችን የእናንተ ነገር እኮ አይታወቅም። አዳሜ የለሽም እንደ አዳሜ ምጣ እንደ እያላችሁ እንዳይሆን ለጨዋታ ነው ውዶች፣ ለጨዋታ ነው። ለማንኛውም እግዚአብሔር አምላክ በእያለንበት ይጠብቀን፣ በሰላም በጤና ለሀገራችን ያብቃን። በርቱ፣ ጠንክሩ፣ ጎበዝ ሆኑ። የኔ ጠንካሮች፣ የኔ ጎበዞች፣ የኔ ብርቶች እግዚአብሔር አምላክ ይጠብቃችሁ። ደረተ ይታይ ነበር እንዴ? ይቅርታ እንግዲህ፣ ከታየ እግዚአብሔር አምላክ ይጠብቀን፣ በእያለንበት በሰላም በጤና ለሀገራችን ያብቃን። ሀገራችን ገብተን ደግሞ መልካም ስራ ሰርተን ቤተሰቦቻችንን እግዚአብሔርን እያስደሰትን እንድኖር እግዚአብሔር ርዳን። በእውነት የእረፍት እንጀራ ላይ ሁላችንም ይስጠን እግዚአብሔር አምላክ። የእረፍት እንጀራ በቃ ፎይ ብለን የምንበላበትን እንጀራ ይስጠን። የእረፍት የነፃነት ኑሮ ይስጠን። ከሰው ቤት በሰላም ወስዶ የራሳችን ቤት እንድኖር እግዚአብሔር ርዳን። ማርያምን ጠዋት ተነስተን ቤታችን ከፍተን በስመአብ ብለን ውለን በቃ በነፃነት ስንንቀሳቀሱልን አይናፍቃችሁን? እንደዚያ የሚኖረ ስናፍቅ፣ የራሳችሁን ቤት ከፍታችሁ በቃ እንትን ስትኑ ምናምን ነገር መስኮታችሁ ምናምን ከፋፍታችሁ ከዛ ተጣጥባችሁ ምናምን ጸሎት ስታደርሱ ቤተክርስቲያን ማሄድ ካለባችሁ ስትሄዱ ስትመለሱ፣ ቡና አፍልታችሁ ፏፏፏ ፈሽ ብላችሁ ቡናችሁን ጠጥታችሁ ስትወጡ ከዛ ስራ ስትውሉ ምሳችሁን ስትሰሩ ጎረቤቶቻችሁ ጋር እንደዚህ በረንዳ ላይ ምናምን ቁጭ ብላችሁ ቡና እየጠጣችሁ ስትጫወቱ፣ እረ ስንት ጉዳለ። ከዛ ደግሞ ባል ካገባችሁ ደግሞ ከባሎቻቸው ጋር ስትዝናኑ ቁጭ ብላችሁ ቲቪ ስታዩ፣ ምን ስትሉ፣ ምን ስትሉ። ውሻ አፈር ትብላ። የት ገባው? የት ገባው? እኔ የት ገባው? ይመቻችሁ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። የዛሬ ቪዲዮ የሚመስል ነበር። በሌላ ቪዲዮ እስኪ እንገናኝ ድረስ ቸር ሰንብቱልኝ፣ እወዳችኋለሁ።